ክርስቶስ ተንሳሙታን በአቢይ ሃይለ ወስልጣን አስሮ ለሰይጣን አጋዞ ለአዳም ሰላም መዘሰ ኮነ ፍስሀ ወሰላም። ሰላም ለእናንተ ይሁን፣ የተወደዳችሁና የተከበራችሁ የተዋደው ልጆች በመላ ዓለም ለምትኖሩ እንኳን ለብርሃነ ትንሳኤው አደረሳችሁ። እንዲሁም ለዳግም ትንሳኤ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት እንዲሆንላችሁ በያላችሁበት እመኛለሁ። መዝሙር እዘምራለሁ። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም በእናቴ በቅድስት ድንግል ማረም አምኚና ተማጽኚ እዘምራለሁ። የምትሄዱ ሁሉ የምትሄዱ ሁሉ ወደ ኢየሩሳሌም ጌታችን ተነስቷል ከመቃብር ለም ኢየሱስ ተነስቷል ከመቃብር ለም የምትሄዱ ሁሉ ወደ ኢየሩሳሌም የምትሄዱ ሁሉ ሰለም ጌታችን ተነስታል፣ ከመቃብር የለም ኢየሱስ ተነስታል፣ ከመቃብር የለም ምድር ተናወጠች፣ ሰማይ ተከፈተ ጌታችን ተነስቷል። ማጭቀረ እንደሞተ የጌታ መቃብር የሚጠብቁት እንደ በድን ሆኑ። ሁሉም በአንድነት የምትሄዱ ሁሉ ወደ ኢየሩሳሌም የምትሄዱ ሁሉ ወደ ኢየሩሳሌም ጌታው ተከፍቷል። እልል በሉ ሰዎች፣ ጌታችን ተነስቷል። ከሰማይ በረዱ ቅዱሳን መላእክት፣ እውነቱን ገለጹ የጌታ መነሳት የምትሄዱ ሁሉ ወደ ኢየሩሳሌም፣ የምትሄዱ ሁሉ ወደ ኢየሩሳሌም

በእልልታ ስባት አረገ ወደ ላይ። የምትሄዱ ሁሉ ወደ ኢየሩሳሌም፣ የምትሄዱ ሁሉ ወደ ኢየሩሳሌም፣ ጌታችን ተነስታል በመቃብር የለም። ኢየሱስ ተነስታል በመቃብር የለም። የግብጽ ፒራሚዶች፣ የግሪክ ጣዖታት፣ የህንድ መስገጃዎች፣ የቀደሙ አማልክት ለሚሄዱ መካ እንደ እምነታቸው በዛ በመቃብር ይገኛል አጽማቸው። የምትሄዱ ሁሉ ወደ ኢየሩሳሌም የምትሄዱ ሁሉ ጌታ ከተነሳ አርባ ቀን ቆየና ደቀ መዛሙርቱን አዝናናቸውና፣ በደብረ ዘይት ላይ ሳለ በምስጋና አረገ ወደ ላይ በብሩ ደመና። የምትሄዱ ሁሉ ወደ ኢየሩሳሌም የምትሄዱ ሁሉ ወደ ሰለም ጌታችን ተነስታል፣ ከመቃብር የለም። ኢየሱስ ተነስታል፣ ከመቃብር የለም። የምትሄዱ ሁሉ ወደ ኢየሩሳሌም የምትሄዱ ሁሉ ወደ መቃብርል አሜን። ስለ ቃሉ የቃሉ ባለቤት ለምላካችን ስሙ የተመሰገነ ይሁን፣ አሜን። ለአባታችን ለሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ዝማሬ መላእክት ያሰማልን እድሜያቸውን ያርዝምልን፣ አሜን።

ተስደን በነህ ታተበች አሜን። ስለ ቃሉ የቃሉ ባለቤት ሁሉ ለአምላካችን የተመሰገነ ይሁን አሜን። የአመት ሰው በለን። መልካም በዓል ይሁንላችሁ። በእያላችሁበት የክርስቶስ ሰላም ዛላችሁ ሰላማችሁ በክርስቶስ ብዛ